ሰላም እንደምን አላችሁ። በዛሬው ትምህርታችን ደግሞ የምንመለከተው የጌታችን የኢየሱስ ክርስቶስን መለኮታዊ ስሞች ከነ ትርጓሜያቸው እንመለከታለን። እስከ መጨረሻው አብራችን ቆዩ። የመጀመሪያው ኤሎሄ ይላል። ኤሎሄ ማለት አምላኬ ወይም ፈጣሬ ማለት ነው። ሁለተኛ እብኖዲ ይላል። እብኖዲ ማለት አምላክ ማለት ነው። ይሄ የቅብጥ ቋንቋ ነው አምላክ ማለት ነው ትርጉሙ። ሶስተኛ ናይን ይላል ይሄ ደግሞ የተመቸ የጣፈጠ ይቅርባይ ማለት ነው። ይህም በቅብጥ ቋንቋ ነው። እነዚህም ብዙ ጊዜ በሰሙን ሕማማት በስግደት ጊዜ ምንጠራቸው ቃላት ናቸው። አራተኛ አማኑኤል ይላል። ይሄኛው ተሰያፍ ንባብ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አምስተኛው ትስውጣ ይላል ተስቦጣ ማለት ደግ ገዢ ማለት ነው። ስድስተኛውም አምንስቲቲ ይላል። ይሄኛውንም በህማማት ጊዜ ነው ብዙ ጊዜ የምንጠቀምበት። አቤቱ በመንግስትህ አስበኝ ማለት ነው። ሰባተኛ ፋሲሊያሱ ይላል። ፋሲሊያሱ ማለትም አቤቱ በመንግስት አስበኝ ማለት ነው ወይም ደግሞ አቤቱ እኔ ልሙትልህ ተብሎም ይተረጎማል ማለት ነው። ስምንተኛ ሙዳ ሱጣ ይላል። ሙዳ ሱጣ ማለት ሊቅ፣ ቸር፣ ጌታ፣ ነበልባላዊ እንዲሁም ይቅርባይ ማለት ነው። ይህም በቅብጥ ቋንቋ ነው እንደዚህ ተብሎ የሚተረጎመው። ዘጠነኛ ስላሴ፣ ያው ሰለሰ፣ ሶስት አደረገ ነው። ስላሴ ማለት ሶስትነት ማለት ነው። አስረኛ ኪሪያ ላይሶን ነው። ይሄኛውንም በስግደት ጊዜ የምንጠቀምበት ቃል ነው። ኪሪያ ላይሶን ማለት አቤቱ ይቅር በለን ማለት ነው። የተለያየ አጠራር ይኖረዋል። በአብዛኝ ግን ኪሪያ ላይሶን ብለን ነው የምንጠራው። አስራ አንደኛ ታኦስ ይላል። ይሄኛውን ሰያፍ ንባብ ነው። ከፍ ባለ ድምጽ ነው የሚነበበው። ታኦስ ማለት አምላክ ወይም ጌታ ሆይ ማረን ማለት ነው። አስራ ሁለተኛ ኢየሱስ ይላል። ኢየሱስ ማለት አዳኝ መድኃኒት ማለት ነው። አስራ ሶስተኛ ደግሞ ይሄኛውም ኤልማስ ይላል። እማ ትነሳለች ማለት ነው። ኤልማስ ማለት አምላክ ማለት ነው። አስራ አራተኛ ማስያስ፣ ይሄኛውም ሰያፍ ንባብ ነው። ማስያስ ማለት መሲሆይ ማረን እንደ ማለት ነው። ክርስቶስ ማለትም መሲህ ማለት ነው። አስራ ስድስተኛ ጸባኦት ይላል ጸባኦት ማለት የሰራዊት ጌታ ማለት ነው። አስራ ሰባተኛ ሙኪሪያ ይላል ሙኪሪያ ማለትም ነበልባላዊ ማለት ነው። አስራ ስምንተኛ ሙአግያ ይላል ሙአግያ የሚለውም ቅዱስ እሳታዊ ተብሎ ይተረጎማል። 19 አዶናይ ይላል አዶናይ ማለት ጌታ ማለት ነው። ሀያኛ ደግሞ እልመክኑ ይላል እልመክኑ ማለት ስውር የማይታይ ማለት ነው። የመጨረሻ እግዚአብሔር ማለት የዓለም ጌታ የዓለም ፈጣሪ ማለት ነው። ቀጣይ በሌላ እንገናኛለን። ሰላም ቆዩ።